በመርሃ ግብሩ የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዚደንት ዶክተር ደገላ ርጌኖ ባደረጉት የእንኳን ደህና መጣችሁ መልእክት ዩኒቨርሲቲው በርካታ ውጣ ውረዶችን ተሻግሮ አሁን ላለበት የለውጥ ደረጃ ደርሷል ብለዋል። ለዚህ ውጤት ደግሞ የቀድሞ ፕሬዚዳንት ሚና ከፍተኛ መሆኑን አንስተው ምስጋናቸውንም አቅርበዋል። የቦንጋ ዩኒቨርሲቲ አራተኛ ትውልድ ዩኒቨርሲቲ ተደርጎ ከተቋቋመበት ጊዜ አንስቶ ተቋሙ በእግሩ መቆም መራመድ እስኪችል አልፎም እንድሮጥ ከፍተኛ የዕውቀትና የጉልበት ኃይል የወጣበት በመልካም መሰረትና በላቀ ፍጥነት መጓዝ የጀመረ ተቋም እንደሆነ ብዙዎቹ ይመሰክራሉ። ክቡራንና ክቡራት፣ ተቋሙ ለዚህ ደረጃ እንዲበቃ የመስራቹ ፕሬዚደንት ዶክተር ጴጥሮስ ሚና የአንበሳውን ድርሻ የተጫወተ መሆኑን በዚህ መልካም ቀን ማውሳትና ማመስገን ተገቢ ነው። የቀድሞ ፕሬዝዳንቱ ዝቅ ብለው በመስራት ከፍ ያለ ውጤት ያስመዘገቡ መሪ መሆናቸውን በአርአያነቱ ጠቅሰው ዩኒቨርሲቲው የጀመራቸውን በርካታ የለውጥ ስራዎች የአሁኑ የዩኒቨርሲቲው ማኔጅመንት በቁርጠኝነት የሚያስቀጥል መሆኑንም ተናግረዋል። አመራርነት መቼም በዱላ ቅብብል ሩጫ ይመሰላል። በዚህ ቅብብል ሩጫ በመመሰሉ ምክንያት የጀመራቸውን ያየውን ራዕይ የጀመራቸውን በርካታ ተግባራት መሰረት ጣለ እንጂ በጣም ብዙ ርቀት የሚያስኬድ ራዕይ ያለው በእግሩ የቆመ ተቋም ገና በሰባት አመት ዕድሜው የሚገኝ ተቋም ነው። በርካታ የለውጥ ስራዎች ጅማሮ ስራዎች አሉ። የተቋም ግንባታ አመታትን የሚፈጅ ተግባር በመሆኑ ይህንን ተግባር በእኛ በኩል ነባሩን አመራር በመያዝ በጣም ጠንካራ የሆነውን የሕብረተሰብ ድጋፍ በመያዝ በዓለም አቀፍ ደረጃ የተፈጠሩ ግንኙነቶችን በማሳለጥ የተጀመረውን የለውጥ እንቅስቃሴ የምናስቀጥልና አልቀንም የምንይዘው መሆኑን በድጋሚ በዚህ አጋጣሚ ማረጋገጥ እፈልጋለን። የቀድሞ ፕሬዝዳንቱ በአጭር ጊዜ ውስጥ ያከናወኑት ተግባር የጊዜን ዋጋ ለብዙሀኑ ያሳየና በጋራ ተባብሮ በመስራት ታሪክ መቀየር ችለዋል ሲሉም አድናቆታቸውን ገልጸዋል። የቦንጋ ዩኒቨርሲቲ አስተዳደር ቦርድ ሰብሳቢ ፕሮፌሰር አፈወርቅ ካሱ ባስተላለፉት መልእክት እንዲህ ያሉ የምስጋናና እውቅና መድረኮች በሁሉም ዘርፎች ሊበራከቱ እንደሚገባ ገልጸው ለውጡ ቀጣይነት ሊኖር እንደሚያስፈልገው ነው የገለጹት። ሀሳብ፣ ባህል፣ ታሪክ፣ ለውጥና ቀጣይነት ከዚያ አዳራሽ ስትወጡ እነዚህን አምስት ቃላት በራሳችሁ ሁኔታ እየተነተናችሁ ዛሬ ላይ ሆነን ወደፊት ነገሮችን እንድናስብ የቤት ስራ እንድትይዙልኝ በአክብሮት እጠይቃችኋለሁ። ሀሳብ፣ ተቋማት የሀሳብ ውጤቶች ናቸው፣ መሪዎች ጥቂት ናቸው ያሉት ፕሮፌሰር አፈወርቅ ካሱ በከፍተኛ ትምህርት ዘርፍ ለሀገር ከሚተርፉ መሪዎች መካከል አንዱ ዶክተር ጴጥሮስ መሆናቸውን ገልጸዋል። ወንድማችን ጴጥሮስ በተከተለው የአመራር ጥበብ በተከተለው የአመራር ጥበብ ታሪክ የሚሆኑ የሚወረሱ በርካታ አሻራዎችን ለዩኒቨርሲቲያችን፣ ለአካባቢያችን፣ ለሀገራችን በዓለም የከፍተኛ ትምህርት ታሪክ ውስጥም ሊጠቀስ የሚችል ነገር አስቀምጦልናል። የቦንጋ ዩኒቨርሲቲ ተማሪዎች እና መምህራን እነዚህን ታሪክ የሆኑ አሻራ የሆኑ ጉዳዮች በዚህ አጭር ጊዜ ውስጥ ስራ መት ባልሞላ ጊዜ ውስጥ በወንድማችን አመራር የተጻፉ ጽሁፎችን የተሰሩ ስራዎችን ከትባችሁ፣ ሰንዳችሁ፣ ጽፋችሁ ዩኒቨርሲቲያችን እንዲታወቅ አካባቢያችን እንዲታወቅ ሀገራችን እንዲታወቅ አፍሪካ እንድትታወቅ የአፍሪካ ከፍተኛ ትምህርት እድገት እንዲታወቅ በአጭር ጊዜ ወርልድ ክላስ ዩኒቨርሲቲ መፍጠር እንደሚቻል የተሰራውን ስራ እንድትጽፉ ዛሬ በዚህ ማኅበረሰብ ስም ማኅበረሰብ ፊት ልጠይቃችሁ ወዳለሁ ቃል የምትገቡ ከሆነ ድምፅ አሰሙኝ። በተለይ ፕሬዝዳንቱ በዩኒቨርሲቲው ባህል ያደረጓቸውን ጠንክሮ የመስራት ልምድ የዩኒቨርሲቲው መምህራንና ተማሪዎች እንዲሁም ተጠባባቂ ፕሬዝዳንቱና የስራ አመራሩ ይበልጥ ማስቀጠል እንዳለባቸው አሳስበዋል። የዩኒቨርሲቲው ምክትል ፕሬዚዳንት ዶክተር ከለሉ አዲሱ ባለፉት ዓመታት የተከናወኑ የመማር ማስተማር፣ የምርምርና የማህበረሰብ አቀፍ አገልግሎት ተግባራትን በዝርዝር አቅርበዋል። በመድረኩ ለቀድሞ የዩኒቨርሲቲው ፕሬዚዳንት ዶክተር ጴጥሮስ ወልደ ጊዮርጊስ የእውቅናና የምስጋና ስጦታም ተበርክቷል። የዩኒቨርሲቲው የቀድሞ ፕሬዚዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በተካሄደው የምስጋና መርሃ ግብር የተሰማቸውን ደስታ ገልጸው ምስጋናም አቅርበዋል። ሁላችሁንም ለዛሬው ቀን ለዚህ ምስጋና ቀን ለዚህ ሽኝት ቀን እግዚአብሔር ጠብቆ በሰላም አገናኘን ለማለት ወዳለሁ። እጅግ በጣም ደስ ብሎኛል። ደስ ይበላቸው። ዩኒቨርሲቲው ለዚህ ስኬት እንዲበቃ የበኩላቸውን አስተዋጽኦ ያበረከቱትን የዩኒቨርሲቲውን አጠቃላይ ማህበረሰብም አመስግነዋል።